ውብይዬ፣ ምንድን ነው የምታደርገው? ውብዬም ጋር ያለው ነገር ሰላም እንዲወርድ ሁላችሁም በጸሎት በድዋ አስቡኝ፣ ሙስሊም ክርስቲያን እህት ወንድሞቼ። ባባን በስንት ደስ ብሎታል ተቀብለ ነው። ከሁለት ወር በኋላ ነው እንግዲህ ባባን ያገኘሁትና ለዚህ ኔ ለፈወት ወንድሜ አዲ እንኳን አላሳዘነ። ሰላም እንዴት ናችሁ? ውድ የሆፕ ፋሚሊ ቤተሰቦች እኛለን፣ እግዚአብሔር ይመስገን። እንግዲህ ሰሞኑን እየተፈጠሩ ያሉ ነገሮችን እያያችሁ ነው። አቅሜ በቻለው ውብዬን ላለማስከፋት እየሞከርኩ ነው። ከእሷ ጋር ሰላም ለመፍጠር በቻልኩት እስከ ቤት በመሄድ ግሮስር በመውደቅ በቃ ይቅርታ እየጠየኳት ነው፣ ነገሮችን ለማስተካከል ማለት ነው። አቅም የፈቀደውን እያደረግ ነው። ናሚ አንተም እንግዲህ የምታቀው ነገር ነው አደለ? እውነት ነው። በደንብ እየጣርክ ነው። ብዙ ጠውረዶችን እያሳለፍክ ነው። ያው እዚህ ባይወጣም ከኔጋ ብዙ ነገሮችን አሳልፈዋል። እቺ ሁለት አንድ ቀን ራሱ ትልቅ መከራዎችን እንዳሳልፍክ ኔ አይቼ በጣም ነው ያዘንኩት። ምክንያቱም እኔ እንደዚህ ራሱ አላሰብኩም። ለከስ በጣም ችግር ውስጥ ነውጣ ውረድ ውስጥ ነው ያለው ወንድሜ፣ በጣም ነው ያዘንኩት። ለዛም ነው አሁን አብሬ ሰፖርት ላደርግ ልጅህንም እንድታይ አብሬ ከጎንህ የቆምኩት ለዛም ነው። ውብዬን ደግሞ ያው እዛው ሰላምም አለች እየተደዋወለን ነው። ሰፖርት ያደርጓታል ብዙ ነገሮች አሉ። ብቻ እስቲ አሁን ስለ ያው ቤተሰቦች የምታውቁ ከሆነ ባባዬን እንግዲህ ካየው ሁለት ወር አልፎኛል። ከተጣላን ጊዜ ጀምሮ ባባዬን እንዳላይ እንግዲህ አያቶቹ ጋር ልካለች። ዛሬ እውነት ለመናገር ይህንን ነገር ለውብዬ አሳውቄ አይደለም ልጄን ለማየት እየሄድኩ ያለሁት፣ ልጄን ሙሉ ለሙሉ ለመውሰድ ነው የሚሄደው። ቢሾፍቱ እየሄድን ነው፣ መንገድ ላይ ሆነን ነው። ይሄ የጓደኛዬ መኪና ነው። እንግዲህ አብረን እንግዲህ ሄደን ባባን እኔ ለማዝናናት ነው ዛሬ ሐሳቤ በቃ አዝናንቼ። ምክንያቱም በጣም ናፍቆኛል። ከሁለት ወር በላይ ልጅን አለማየት በጣም ከባድ ነገር ነው የመጀመሪያ ልጄን ለዛውም። እና ለዛ ቀጥታ ደብረ ዘይት ቢሾፍቱ እሄዳለሁ ከቤተሰቦቿ ልጄን እቀበላለሁ። እንግዲህ ስቀበል ድንገት ላልቀርጽ እችላለሁ። ተቀብዬ ኩሪፍቱ እንግዲህ ቢሾፍቱ ታውቃላችሁ፣ ደብረ ዘይት በጣም ብዙ ሪዞርቶች አሉ። ኩሪፍቱ ወስጄ ልጄን አዝናነዋ አለው። ከዛ በቻልኩት እኔ ጋር ቤርጎ ላረገው ነው አልጋ ቤት ላረገው ነው ያሰብኩት። ስል እሷ ያችኛው ህፃኗን ከያዘች፣ እኔ ደግሞ ባባ ይገባኛል። ሁለተኛ ልጄ እሷ ጋር ከሆነች ባባ እኔ ጋ መሆን አለበት። ይሄ ደግሞ ግዴታ ነው ወዳ ሳይሆን በግድ ማድረግ አለባት። ምክንያቱም የኔም ልጅ ነው፣ የእሷም ልጅ ነው፣ የኔም ልጅ ነው። የሁለታችን የጋራ ልጅ ስለሆነ ዛሬ እንግዲህ ተቀብለን ባባን አዝናንተ ነው እንዲዝናና አድርገን ከዛን አልጋ እንግዲህ አዲስ አበባ ተመልሰን አልጋ ቤት እንግዲህ ምናድር ይሆናል ከባባ ጋር። ከዚህ በኋላ እኔ ምክንያቱም እኔ ብቻዬን ተሰቃየው መሀል ቤት አንተ እያየ ነው አይደለም። ብዙ ነገር አይቻለሁ ማለት እዚህ ሚዲያ ላይ የማያወጣ ብዙ ነገር ነው ያየሁት እንደዚህ እኔ ከባድ አልመሰለኝም። በቃ እንደዚህ ሲወራ ቀላል ይመስላል፣ ግን ሁሉም ሰው ማወቅ ያለበት ሁሉም ፋሚሊ ማወቅ ያለበት በጣም ብዙ ውጣ ውረድ ውስጥ ነው ያለው። ብርዱ አለ፣ ጎዳና ላይ መውጣት አለ፣ መራብ አለ። ለካስ ወንድሜ ይሄን ያህል ተጎድተሃል። እኔ ከውብዬ ጎን ሆኜ አንተን ባለማግኘቴና ችላ ችላ በማለቴ ብዙ ዋጋ እንደከፈልክ ትናንትና ነው ያየሁት። ገብተዋል አለ እና በጣም ነው ያዘንኩት። አሁን ደግሞ ልጁን እንድታይ የወሰንኩትም ወደ ራስህ መመለስህ በጣም አስደስቶኛል። አንዳንድ ነገሮችን በማስተካከልህ በጣም ደስ ብሎኝ ይሄ ሁለት ወር ሙሉ ደግሞ ልጄን አለማግኘት በጣም እንደናፈቀ ገብቶኛል እና እሱን በማየት እንደምትረጋጋ ማስተዋልህ፣ ሙሉ ለሙሉ እንደሚመለስ እርግጠኛ ስለሆንኩ ነው ከጎን የቆምኩልህ። አብሬ ቢሾፍቶ ሄደን ልጄን እንድታዝናናው ከጎን የምሆነው እና በጣም ነው ደስ ያለኝ። ውብዬ እንደማትከፋ አውቃለሁ ምክንያቱም ከሷም ጎን ነኝ ገብቷል አይደለ? ክፉ ነገር እንደማናረግ ታውቃለች፣ ምክንያቱም እኔ ለዚህ ኬዝ እንደመጣው ነገሮችን ለማስተካከል እንደመጣው ታውቃለች። ስለዚህ ሳልጨነቅ አብሬ ለመሄድ አንተን ደስተኛ ለማድረግ እንድትጠነክር ለማድረግ ከጎን የሆንኩት ለዚህ ነው። እኔ በቃ እኔ ደስ ብሎኛል፣ ምክንያቱም ሄጄ ውብዬም እንደዚህ አሁን ለምሳሌ ውብዬ ናሆም ከመጣ እንዳሰጡት ብላ ይሆናል፣ በፍጹም በቃ በፍጹም አታገኘውም እያለች ነው እና እኔ ውብዬን አዎ በድያለሁ። ያለው ይቅርታ ደግሞ ጠይቄያታለሁ። ይቅርታዬን ደግሞ ልትቀበል አልቻለችም። ግን ደግሞ ዛሬም ነገ እንድታቁ የምትፈልጉት በመሀላችን ልጆች አሉ። ልጆችን ደግሞ እኔ ልጄን የማሳደግ ሙሉ መብት አለኝ። ሁለቱንም የማሳደግ ሙሉ መብት አለኝ። አቅሙም ደግሞ እግዚአብሔር አቅሙንም ይሰጠኛል። በቻልኩት አሁን ከቤተሰቦቿ ልጄን ለመቀበል ነው የሚሄደው። አልሰጥም ምናምን ሊሉ ይችላሉ። ካሜራ ምናምን አልጠቀምም። ሄጄ ቀጥታ የራሴ ልጅ ነው። ማንም ሊከለክለኝ አይችልም። ሄጄ አከብራቸዋለሁ። ለእኔም እናት አባቴ ናቸው። በጣም መወዳቸው አባት እናቴ ናቸው። እዚህ ጋር ግን ልጄ ስለሆነ ሄጄ በጸባይ ይቀበላሉ። ያው ካሜራ ላንጠቀም እንችላለን። ተቀብዬ ግን እዛው ቢሾፍቱ ስንደርስ ኩሪፍቱ ልጄን አዝናንቼ አብረን አዝናንተን ከዛ ቤርጎ እንገባለን። ቤተሰብ ሁላችሁም ተከታተሉ። መልካም ቆይታ። ላይክ ሼር እያደረጋቸው አበረታቱኝ። ከውብዬም ጋር ያለው ነገር ሰላም እንዲወርድ ሁላችሁም በጸሎት በድዋ አስቡኝ፣ ሙስሊም ክርስቲያን እህት ወንድሞቼ። ለማንኛውም በዚች መኪና የመጣ ነው፣ የጓደኛዬ መኪና ናት። ሶ አብረን እንግዲህ ባባን ተቀብለን በዚህ መኪና ውስጥ ደግሞ አስገብተን ከባባ ጋር ተመልሰን እንመጣለን። እንግዲህ እዛ ቤት ለቀረጻ ላይፈቅዱ ይችላሉ፣ ግን ባባን እንግዲህ ተቀብዬ መኪና ውስጥ አድርገን ወደ ኩሪፍቱ ስንሄድ እናሳያችኋለን። መልካም ቆይታ። ናሁም የምትጨምረው ሀሳብ አለ? ሁሉንም ነገር ተናግረሃል ብቻ ሰላም እንግባና እያንዳንዱን ነገር እናሳያቸዋለን። በተረፈ ግን ያው ቤተሰቦቿ ላይፈቅዱ ስለሚችሉ ሊደናገጡ ስለሚችሉ ካሜራ አናስገባም። እንደ ሁኔታው እናደረገዋለን። ተፈቀደ አንተ ብቻ ታሳምናለህ። ካሜራ ካልፈቀዱም አንተ ልጁን ተቀብለ ትመጣለህ። እንደዛ እናደረጋለን። ለማንኛውም ተከተሉን አብረን ውቢቷ

ቻተነዋልሳእበለ ዛሬ ደስ ብሎታል። ቤተሰብ እንግዲህ ተቀብለነዋል። ኩሪፍቱ ነው አሁን ኩሪፍቱ ደርሰናል። ውስጥ እንገባለን ባባዬ እናዝናናለን። ያው ቤተሰብ ትንሽ አንሰጥም ብለው ነበረ ያለው ውብዬ አሳታቅ ስለመጣ አንሰጥም ብለው ነበረ። እንግዲህ ከብዙ ውጣ ውረድ በኋላ ልጁን አግኝቶ ደስተኛ ሆኖ እግዚአብሔር ይመስገን። ያው ልፋታችን ከንቱ አልሆነም። ነውም አንተ ደስተኛ በመሆነ እኔ በጣም ነው ደስ ያለኝ። ባባዬ የኔ ቆንጆ ጠባጃር፣ አሁን በቃ ልንገባ ነው። ቤተሰብ ኑ ተከተሉ፣ ኩሪፍቱ ነን። ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ይኖራል ቤተሰብ እንግዲህ የምንገኘው ኩሪፍቱ ነው ቢሾፍቱ ነው ቢሾፍቱ ስትመጡ ምርጫችሁ እንግዲህ ኩሪፍቱ ይሁን እንግዲህ ውብዬን ቀለበት ያሰርኩት እዚህ ነው ከባባ ጋር ዛሬ ደግሞ ዘና እንላለን መልካም ቆይታ ኑኑ ኑኑ ፈጥሮ ሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ይኖራለሁ ከማንም በላይ እወድሻለሁ አንደበትሽ በትሽ ይጣፍጠኛል ሳወራሹዬ፣ ባድር ያንሰኛል፣ ጨዋታሽ ያስደስተኛል፣ ህመምሽ ደግሞ ቴናይቶ ከእንግዲህ ላንቺ ይኖራለሁ ከማንም በላይ ይወድሻለሁ። ባባ ባባ። አንደ በትሽ ይጣፍጠኛል ታፍተኛል ሳውራሹዬ ባድር ያሰኛል ጨዋታሽ ያስደስተኛል፣ ህመምሽ ደሞ ያስጨንቀኛል። አስባለው ብዙኔ ገና ያለሽኝ አንቺ ውነሽና ይባርከው። እሺ ውድ ቤተሰቦቻችን፣ እንግዲህ ኩሪፍቱ አሪፍ ጊዜ እያሳለፍን ነው፣ ከባባ ጋር ዛሬ በጣም ደስ የሚል ጊዜ እያሳለፍን ምን ተሰማ። በጣም ደስ ብሎኛል፣ እውነት እንደዚህ ደስታን በማየቴ ከጠበቅኩት በላይ ነው። በቃ በጣም ከጠበቅኩት በላይ ባባም ተደስቷል። ትንሽ ይበርደዋል፣ በርዶታል። አባዬ በርዶት ነው። ከሁለት ወር በኋላ ነው እንግዲህ ባባን ያገኘሁትና በጣም ደስ የሚል ስሜት ነው የተሰማኝ። እውነት ለመናገር ከልጅ ርቆ መኖር በጣም ከባድ ነውና ከልጄ ጋር ዛሬ ከሁለት ወር በኋላ ተገናኝቼ እንደዚህ ደስ የሚል ጊዜ ስላሳለፍኩ ደስ ብሎኛል። ይሄን ደስታዬን ምንም እንዲረብሽብኝ አልፈልግም። በቃ ከልጄ ጋር ጊዜ ማሳለፍ አለብኝ። እኔም አባቱ ነኝ ውብዬ እናቱ እንደሆነች ሁላ እኔም አባቱ ነኝና ይገባኛል እኔም እንደዚህ አይነት ደስታ ይገባኛል እና በመሀላችን ምንም ያህል ትልቅ ክፍተት ቢኖርም እንኳን ልጄን እንደዚህ የማዝናናት ከእሱ ጋር ጊዜ የማሳለፍ ትልቅ እንግዲህ ትልቅ ደስ አይፈጥርልኛል። ብቻ ባባም ደስ ብሎታል። ኦፕን በጣም ና ኦፕን ና። በጣም ነው የበረደው። እንግዲህ በጣም አመሰግናለሁ። ዛሬ በቃ በጣም ደስ የሚል ጊዜ ነው ያሳለፍነው። አብራይን ስለመጣ ምንም ቃል የለኝም። እነማዘርንም ሄደ አሳምነክ ባባን ስለወሰድኩኝ ዛሬ እኔ ጋ ነው የሚያድረው። በጣም ደስ ብሎኛል። አብሬው ነው ማድረው በጣም ደስ ያለኝ እና ና እያለኝ ነው የት የት እዛ ጋ ሹድ ቤተሰቦቻችን በጣም እናመሰግናለን። ዛሬ ኩሪፍቱ ቢሾፍቱ በጣም ደስ የሚል ጊዜ ያሳልፈናል። በዚህ አጋጣሚ ኩሪፍቱ ለመዝናናት ስመጣ ከዚህም በፊትም ሚስቴን ፕሮፖዝ ሳረግ እዚህ ኩሪፍቱ ሙሉ ስፖንሰር ተደርጎልኝ በጣም ደስ በሚል ሁኔታ ዝግጅታችንን አካሂደ ነበረ። ዛሬም ደግሞ እንግዲህ ልጅ ወልጄ ምናምን ክሪፍቱ መጥቼ ሳወራቸው በጣም ደስ በሚል መስተንግዶ ተቀብለውኛል። ከልብ አመሰግናለሁ ክሪፍቱ። እንግዲህ በጣም ደስ ብሎኛል። አሁን አዲስ የጨመራችሁት እንትን አለ? አሁን ላይ እዚህ እንኳን የጨመርነው ነገር የለም። ምናልባት እኔ ክስት እንዳልኩ ልጅ ልደት ደግሞ አብረን በሰፊው እናገባል። አዎ አዎ፣ ለዛ ያድርሰን። በጣም እናመሰግናለን። ሁላችሁም ቢሾፍቱም ስትመጡ፣ በተለያየ ሀገር ስትሄዱ ኩሪፍቱ ምርጫችሁ አድርጉ። ቴንክ ዩ በጣም እናመሰግናለን። እሺ፣ ውድ ቤተሰቦቻችን በጣም አሪፍ ጊዜ ነበረን። ከዚህ በኋላ እንግዲህ ባባየን ይዤ አዲስ አበባ መሄድ ይሆናል። ሩም ሆቴል ተከራይቼ እዛ ከባባ ጋር አብረን እናድራለን። ከሁለት ወር በኋላ እንግዲህ በጣም ደስ የሚል ጊዜ ነበረ። በጣም ፈገግታ በጣም ደስ ብሎኛል። በባይ ደስ ብለዋል። አባዬ በለኝ ወዳለው። እኔም ወዳለው። እሺ ትወደኛለህ እማ በለኝ እዛ ጋ እንሄዳለን። እሺ ቻው በላቸው። ቻው በላ ቤተሰብ። ሰላም ሰላም፣ ሰላም፣ ሰላም። እወዳቸዋለሁ በል እወዳቸዋለሁ። ቤተሰብ በጣም እናመሰግናቸዋለን። አዲስ አበባ ሄደን እንግዲህ ሆቴል ስናርፍ ያለውን ነገር እናሳያቸዋለን። መልካም ቆይታ። ሰላም ሁኑ። እግዚአብሔር ካናንተ ጋር ይሁን። በዚህ ጋር እንሂድ። ኑ ተከተሉን። ስለሃል እንደ አይኔ ከመሃሉ ነት በቃ ከልብ ነው የተደሰትኩት። ዛሬ የመጀመሪያ ነው ልብለው ራሱ በቃ ያንተን ደስታ ማየቴ። በቃ ብመለስ እራሱ አሁን በቃ እንዴት ልበለ በቃ በደንብ ተደስቻለሁ። አይቼዋለሁ ደስታንና በቃ ከልጅ ጋር ያለውን ነገር ቅሩኝነትን ሁሉ ነገርን እዛ ሀረር ሆነ የምሰማውን ነገር አሁን እያሳየህ ነው። በደንብ አድርግ። ቤተሰቦቹንም በጣም ነው ማመሰግነው። የውብዬን ቤተሰቦች ልጁን ፈቅደው እንድናየው እንደዚህ ደስታውን ወንድሜ እንዲመለስ ስላደረጉ በጣም ነው የምናመሰግነው። እናትና አባቷን የውብዬን እግዚአብሔር ስጥን እንላለን። ወንድሜ በጣም ነው ደስ ያለኝ እውነት። በጣም ነው ደስ ደግሞ ቀጣዩን እስቲ እንግዲህ አዲስ አበባ ሄደን የምናሳያችሁ ይሆናል። መልካም ጊዜ ይሆንላችሁ። በጣም አድካሚ ነበረ። ዛሬ ቁርስቱ አለት ጊዜ ነበረ። እንግዲህ ጨራርሰን አሁን ሆቴል በዚህ አዲስ አበባ ደርሰናል።

እዚህ ከኔ ጋር ቲቪ ያለ እያየክ ከመጣት፣ አይቻልም። ልታመልጥ ነው፣ ልትዘል ነው። ና፣ እዛ ውጭ ላሳየው እዛ ያው

ተዘጋ ጎበዝ። ባባዬ ቤተሰብ አዲስ አበባ ገብተናል። እንግዲህ እግዚአብሔር ይመስገን ከቢሾፍቱ አሪፍ ቆይቶ አድርገን ክሪፍቱ ነበር። አሁን አዲስ አበባ ነን። እንግዲህ እዚሁ ከባባይ ጋር ሆናለው። ቤተሰብ ደስ ብሎኛል ስላያችሁ። ላይክ አርጉ፣ ሼር አርጉ። ና እንግባ ወደ ውስጥ። ሀዋለ ሀዋለ አሁን እንግባ። ና እዚህ ጋር ተኛ ባይ እንደዚህ ይ ያባይ

ደስ አይደል ቴንክዩ ቴንክዩ በላቸው ቤተሰብ በጣም አሪፍ ጊዜ ነበረን ደስ ብሎናል እንግዲህ ባባዬ ጋር እዚህ ለመኖር ወስኛለው ባባዬ ምን ይመስልሃል ስም ማን ነው ናቲ ላማቦ ናታኒ እናሆን ስም ማነው በጣም ስለተነፋፈቃችሁ በጣም በቃ ደስ ብሎታል። በነገራችን ላይ አሁን ደስታን ሳይ ተመለስ ተመለስ ነው ያለኝ ወዳገሬ ተረጋጋው። የምር በቃ ውስጥ የመረጋጋት መንፈስ በ ሙልት አለው እና ሂድ ሂድ እያሌ ነው እንዴት ነው ቤዳውን ይቻላል እንደዛ ከአሁን በኋላ ደግሞ ያው ብዙ ነገሮች ይስተካከላሉ ፈጣሪ ይረዳሃል ፈጣሪ ብዙ ነገሮችን ያስተካክልልሃል ይህን ደስታን ብቻ የሚያቆረፍሉ ሰዎችን ከአጠገብ ዞር አድርግ አሁንም ቢሆን እድል አትስጣቸው እድል ልጅ መውለድ ግን ደስ ይላል። በጣም በጣም ነው ደስ የሚል። ከወብዬ ጋር ያለውን ነገር ደግሞ በደንብ እንደምታስተካክሉ ተስፋ አድርጋለሁ ሙሉ በሙሉ ና ና

እወዳለሁ በኔ በቃ እኔን እረሳኝ። እኮ አያችሁ አይደለ? ልጁን ሲያገኝ በአንዴ፣ ወይ ማማ ቤተሰብ በጣም ደስ ብሎኛል። ለማንኛውም እወዳለሁ። እንዴት ደወለች፣ ሰምተሃል? እንዴት እንዴት ደወለች ምንም እንዳትል በቃ እዚህ እንዳለ እንዳትነግራት ነው አሁን። እሺ አንሳ፣ ግን እዚህ ምንም እንዳትል። ምን ማለት ነው? ሄሎ ምንም እንዳትል ነው ሄሎ ምንም እንዳትል ነው ሄሎ ምንም እንዳትል ዝም በል

ቦታውን እልክልሻለሁ ግን አንተ ዝምበለ አንዴ ዝጋሽ። እልክልሻለሁ ግን ተረጋግዪ ውብዬ። ስማ እዚህ እንዳለ እንዳትነግራት ውብዬ። ሁሉ ነገር ሰላም ነው እኮ ምንም ነገር አልተፈጠረም። የምንም አድራሻ የለም። ምንም እንዳትነግራት ውብዬ፣ ተረጋግዪ እሺ። እራስሽን ምንም ነገር እንትን እንዳትዪ። የምን አድራሻ እልክልሻለሁ። ውብዬ ተረጋግዪ። ነው ነው ምስጢር። አባቱ እኮ ነኝ። እንደዚህ አይደለም፣ መብቴ እኮ ነው ውብዬ አባቱ ነኝ። እኔ አባቱ ነኝ ውብዬ፣ እየሰማሽኝ ነው? አይመለከትሽም፣ ገባሽ? እኔም አባቱ ነኝ እንዴ! አንቺ ምናቱ እንደሆነሽ፣ እኔም አባቱ ነኝ። እኔም ልጄን የማሳደግ ማየት መብት አለኝ። ምን እያልሽኝ ነው? የምንም አድራሻ የሚላክ ነገር የለም። እኔም እኮ አባቱ ነኝ ውብዬ። ውብዬ እልክልሻለሁ፣ እልክልሻለሁ፣ አሁን እልክልሻለሁ፣ ግን ታረጋግሽ መጀመሪያ ውብዬ። እየሰማሽኝ ነው? ናሂ ምንም እንዳትልቅ ነግሬሃለሁ። እኔ ለልጁ እኔም አባቱ እኮ ነኝ፣ እንደ እሷም እኮ እናቱ ምን አትላክ። በቃ ለምን አለ ማለት ነው? ይሄ በቃ እንደዚህ አይነት ነገር ተው ም ነገር ያለው ትዳርን የባሰ አታበላሸው። አድራሻ እንዳትልክላት ምን ማለት ነው? አትላክላት። ናሂ ወደ ራስ ተመለስ እሺ። የባሰ ትዳርን እንዳታበላሸው። ሰምተኛል አለ ናሁን እንዳትለውልላል። እየሰማኝ ነው። አድራሻውን አትንገራት። ነገር ያለው ብዙ ነገሮች እያስተካከልን ነው። አታበላሽ። እሺ፣ አትላክላት። አትበላሽ። ስነ ስርዓት ያዝ። ናሂም ወደ ራስ ተመለስ። ምነካ ደግሞ ዛሬ ምነካህ እሽ ልጅ የተሳቀቀ ነው እንዴ ራስን አዘጋጅ ምን ማለት ነው ማወቅ አለባት እኮ ከእሱ የተደበቀ ነገር አለ እንዴ ናሁ ምንድን ነው እየተሽለኮለኩን የምናደረገው ነገር አለ እንዴ ሁሉንም በግልጽ ነው የምናደረገው ትዳርን ለመገንባት አለ እንዴ እየለፋን ያለ ነው ሚስትህ እኮ ናት። ምን ነው ደግሞ ምን አይነት ነገር ጀመርክ ሌላ ነገር እንዳፈጠር እሷ ስትመጣ ነገርኩህ። ምን ማለት ነው? ምን አትሰርዘውም እኮ ልኬላታለሁ፣ እኮ ታየዋለህ። ማሳደግ እፈልጋለሁ። እንደዚህ ብለ ድብልቅልቁን እንዳታወጣው። ባባዬ፣ ባባ፣ ራሱ ቅርብ ባባዬ አስደነገጥ ነው እኮ አሁን ትመጣለች። ነገሮችን እንዳታበላሽ በትህትና ነው ማውራት ያለብህ። እኔ ምን ማለት ነው ነው ለዚህ እኔ ለፈውት ወንድሜ፣ እኔ እንኳን አላሳዝንህም። ሌላ ነገር አትጨምርባት ልጅቷ ላይ። በተረጋጋ መንፈስ አናግራት ነው እባክህ፣ ለኔ ስትል እኔ መለፈው ለዚህ አይደለ። ልፋቴን ከንቱ አታድርገው ወንድሜ፣ ወንድሜ ልፋቴን ከንቱ አታደርገው። አሁን ታረጋለህ። አሁን እየለመንኩ ነው። ምን ማለት ነው? ሰላም አልነበርክ እንዴ ትናንት ዛሬ? ሰላም አልነበርክ ወንድሜ። እባክህ ከውብዬ ጋር እኔን አታቃየመኝ። ለዚህ ነው መሥዋዕትነት እየከፈልኩ ያለሁት ወንድሜ። እባክህ እየለመንኩ ነው። ረጤን ትወጣለህ